ለምለም እና አደይ ቁጭ ብለው ሀብሉን ለኤላ ለመመለስ እየተመካከሩ ሀብሉን በእጇ ይዛላት ወደ አደይ ቤት ትሄዳለች እና እስካሁን ለአንቺ ስል ነው ይህ ሁሉ ነገር የተቋቋምኩልሽ። ለምን አንቺ ይህንን ጃኬት ውስጥ እንደተገኘብል አድርገው አንቺ ከነሱ ጋር ለማጣላት ያሰቡት ነው ሊዲያ እና ፍቅር በሚል ትነግራታለች። ሆኖም ግን ፍቅርም አሁንም ቢሆን አደይን ሌባ፣ እሷ ነች ወሰደችው ለማስደረግ እንግዲህ ከዳይመንድ ጋራ ተነጋግራ ገንዘብ ሰጥታ በውሸት አደይ እንደሆነች እንድትመሰክር አድርጉ ታደርግ ልታደርግ እቅድ አቅዳለች። በዛው ልክ ደግሞ የዳይመንድ ጓደኛ በፍጹም አደይን እንደዚህ የምታደርግ ከሆነ ፍቅር፣ አንቺን አንቅሻለሁ እያለ ማስጠንቀቂያ ሰጥቷታል። አንተስ እንዴት ነው አደይን እህትህን እንደዚህ የምታስደርጋት ዳይመንድ ብሎ ሲናገረው፣ ቆይ እባክህ፣ አሁን እኮ ትንሽ ገንዘብ አጥሮናል ገንዘብ ማግኘት እያለብን ነው። ታዲያም ገንዘብ ለማግኘት ብለህ አደይን አሳልፈ ልትሰጣት ነው የሚል ጥያቄ ነበር የጠየቀው። እውነት ግን ዳይመንድ ተጠርቶ ሲጠየቅ ይህንን ጥያቄ መልስ አጋፍጦ አደይን ይሰጣታል? ለገንዘብ ብሎ ወይንስ? ከገንዘብ ሌላ ተጨማሪን ብጨምርህ ፍቅሬንም እሰጥሃለሁ ብላ ፍቅር ተደራድረዋለች። በዚህ ጊዜ እንግዲህ ልቡ የተሸፈተ ይመስላል። እና እስኪ ቀጣውኝ። ሰላም ውድ ተመልካቾቼ እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። የውድ ሀገሬ ልጆች ሰብስክራ እያረጋችሁ የምታበረታቱኝ ከልብ አመሰግናለሁ። ላይክ ሸር እያረጋችሁ አበረታቱኝ። ዛሬ እንግዲህ አደይ ቀጣይ ክፍልን ይዘንላችሁ መጥተናል። እንግዲህ ትናንትና እንዳያችሁት ቤቱ ውስጥ ኤላ ቤት ሄደው ሀብሉን ለማገኘት እየፈተሹ ነበረ እየደረሰባቸው በዛም አይሆንም ብሎ አስወጥቷቸዋል። እሷ ግን በሰዓቱ ለምለም ሀብሉን በእጇ ይዛው ነበረ። ወደ አዴ ልትሰጣት የሄደችው አዴም ጋር ተገናኝተው እንግዲህ ሀብል ልሰጠው ነው እና አንቺ ስጪው ስትባባሉ፣ አይ አንቺ ስጪው አንቺ ብትሰጪው የተሻለ ነው ስትላት፣ እንግዳስ እኔ እሰጣታለሁ እየተባባሉ ቁጭ ብለው እየተመካከሩ እያለ ድንገት ዴቭ ይደርስባቸዋል እና ዴቭ ደግሞ ሲደርስባት ለምለም ትደነግጥና ሀብሉን ትጥላዋለች። ሀብሉን ጥላ በጫማዋ ትረገጠዋለች። ከዛ ምንድን ያደረጋችሁ ነው? ምንሆናችሁ ነው? ሲላት ረምንም አለችና አደነገጠች። እስኪ ግሪሽና ሺህም አላትና እሯን ስታነሳው ይሄ ኤላ ሀብል ነው ይህ ሀብል ከእናንተ ጋር ምን ይሰራል? ሲል ይጠይቃቸዋል። ይህ ሀብል የተገኘው ከኔ አደይ ከሰጠችን ጃኬት ውስጥ ነው። ስለዚህ እስከ ዛሬ አደይን አንድ ነገር ያደርጓታል ብዬ ለአደይ ስል አልተናገርኩም። አሁን ግን ለዴቭ፣ ለኤላ ለሰጠው እየተነጋገርን ነበርና አጋጣሚ አንተ መጣሃለችሁ። አደይ ይህን ነገር የማውቀው ጉዳይ ነገር የለኝም አላልሽም ማለት። አሁንም እኮ ምንም ነገር የለም የማውቀው ነገር የለኝም። ድንገት ፓርኮር የሚገባ ና ቢያኮርም እንደ ምንድን ነው እየተፈጠረ ይህ ሀብል እንደዚህ ሆነ እያሉ ሲሉ ኤላም ይመጣል፣ ሁላቸውም ይገባሉ። ከዛ ጠበ በፊት ግን ፍቅርና ሊዲያ መንገድ ላይ ሲመጡ ዳይመንድ አግኝቶ ጆሮቸውን ይዞ ይህን ጆሮሽን ከምነቅልልሽ ና እውነት ያንን ሀብል ለእነሱት ለአደይ ትመልሳላችሁ ለኤላ ወላ ትመልሱም እያለ ሲያስፈራራቸው፣ እንግዲህ በቃሽ፣ እንመልሳለን አሁን እኮ ያለው ከለምለም ጋ ነው ሲሉት፣ ለምለም ማነች ደግሞ? ለምለም ማለት የኤላ የድሮ ፍቅረኛው ስትሆን ዛሬ ደግሞ ለአደይ እውነተኛ ጓደኛዋ ነች ስትል ትነግረዋለች። እኔ የማውቀው ጉዳይ የለኝ። ከዚህ በኋላ ግን በዚህ ሀብል ጉዳይ ስም የሚነሳ ከሆነ አሳይሻለሁ፣ ጆሮችሁን ነው የምነቅልላችሁ ሲል እጭ ደግሞ ይሄ አለች ሊዲያ። አንቺ ዱቄት አፍ ስም በይ ስብሏት ከዛ ስትሄድ ፍቅር ወደኋላ ኋላ ቀረት አለችና፣ እንግዲህ ስምምነት አድርግ አደይ ናት በልልኝና እኔ ገንዘብ ሰጥሃለሁ መስክርልኝ ስትለው፣ እንግዲህ በዚህ ተስማምተው አሁን ጥሩ መላ መጣች በሚል ተስማምተው ነበር ሄደችው። ከዛ ቤት ሲገቡ ድንገት ያ ሀብል በ ዴቭ እጅ ሁኖ እየተነጋገሩ ያገኛሉ። ከዛም ዴቭ ይሄ ሀብልና ሌለ የምትፈልገው እንካ ይለዋል ኤላ። ኤላም ደነገጠና እንዴት ይሄ ሀብል ከየት ተገኘ ከማን ተገኘ ሲባል ቀኔ እኔ ጋር ጃኬት ውስጥ ነው የተገኘው ከጃኬት ውስጥ ማን አገኘው ማን አስቀመጠው ሲል ፍቅር ናት የምትሆነው አንቺ ፍቅር አንቺ ነሽ ብሎ ባርኮ ከፍቅር ጋር በጣም ይጮሁባት እና ከዚህ በኋላ አንቺን አልታገሰሽ ምጻሌ ነሽ ብዬ ነበር ግን ከአሁን በኋላ እንደዚህ በሁለታች ለምለምንና ሊዲያን ለመጉዳት የምታደርጊው ነገር ነቅተንብሻል ሲል በዛም ኤላ ደግሞ ተናዱ እናንተ አለች ፍቅር አይናችሁን ግለጡ ለምለምና አደይ እኮ እያዘረፉ ነው ያሉት አይገባችሁም እንዴ ምንድን ነው ያስነካቻችሁ አደይ እናንትን ስትል ፍቅር ትናገራለች ሊዲያ ቀጠላ አድርጋ እንደውም እኮ አሁን በሰፈር ዱር እየ ልታስደበድበን አምልጠን የመጣ ነው ሊያስደበድቡን እየመከሩ ነው እናንተ አይገባችሁም እንዴ ስትል ሊዲያም ትጨምራለች ከዛ በኋላ ውጭ አንቺ ብሎ ፍቅርን ያባርራታል እሱም እንዴት በለምለም እጅ ሐብሌ እንደዚህ እስከ ዛሬ የተጨነኩ የኔነትና አባቴን የሚያገናኘኝ ነገር እያወቅች እንዴት ትደብቅኛለች ብሎ ኤላ ተቆጥቶ እንግዲህ ሀብሉን ይዞ ወጥቶ ሄደ ማለት ነው። ፍቅርንም እንግዳ ከክፍሉ ሄደና ተከትሎ ባርኮት ስሚ፣ አንቺና ሊዲያ የምታደርጉት ነገር ጥደርሽበታለሁ ሊዲያንና ለምለምን አንድ ነገር ወይም በተለይም አንድ ነገር አደርጋታለሁ ብትይ አንቅሻለሁ ብሎ እንግዲህ ባርኮት እንግዲህ ከምኝታ ቤት ገብቶ ፍቅርን ወዙዞ ወዙዙ ሲራ፣ በፍጹም ምንም ያደረግኩት ነገር የለኝም ዳይመንድን ሂደ ጠይቀው። ዳይመንድ ነው እንደዚያ ያደረገው እሷነች ለዳይመንድ ወስዳ የሰጠችው አደይነች ስትለው ዝም በይ ንግሬሻለሁ፣ አንቺ የምተሰሪውን ስራ ሁሉን ያውቃለሁኝ ብሎ ሲል በቃ ተዋለና፣ ዴቭ ደግሞ ገለገላቸውና ይዞት ወጣ። ወጣና ወደ ውጭ ሲሉ ይህ ነገር እንግዲህ ምንድን ነው እየተሰራ ያለው በሚል ሊዲያ ሊዲያ ደግሞ ከኤላ ጋር ቤት ውስጥ ሆና በቃ ይሀት ይቻ አመዳን ብትቀረብም ድሮ ምን ታደርግልሃለች፣ እንዴት እንዴት ታደርገኛለች ይላል። ኤላ ማለት ነው። እኔ እኮ ከአባቴ ቅድሚያ ለሷ አሰጣት አለው ብዬ ያልኳል። ምክንያት ግን እንዴት እንደዚህ ቦታ እየሰጠዋል ሀብሌን እንደዚህ የሀብሉንም እኮ ማንነትና እንዴት እንደሆነ ሁሉን ነገር ጠንቅቃ ታውቃለች። ለምለም እንዴት ይህን አደረገች? እያለ በጣም እየተናደደ ባለበት ሰዓት ለምለም ደግሞ ድንገት ትሄዳለች። ለምለም ሄዳ ግብት ስትል ውጭ ላይ ነበር ነበር ያላት ሊዲ፣ ውጭልኝ እኔ እንዳይሽ አልፈልግም። ሲያት እንዲ አንቺ ውጭለት ውጭልኝ እያለሽ አይደለም እንዲ ስትል ትናገራለች። ሊዲያ እውነት ነው ግን ተው፣ እኔ አልተረዳሀኝም የምትለው በቃ አይንሽ ማየት አልችልም፣ ለምለም ውጭልኝ ሲል ላይ ጮህባታል። እሺ ብላ እንደገና ተመልሳ ወደ ቤት ስትመጣ አዴ ደግሞ ደረጃ ላይ ሁና እያለቀሰች ነበርና ባርኮት ምን ሆነች ነው አዴ የምታለቅሹ ሲላት፣ እኔ በቃ ከዚህ በኋላ እንዴት ነው ከፍቅር ጋር መቀጠል የምችለው? በፍፁም መቀጠል አልችልም፣ እያየሃት እኮ ነው። ችግር የለም አዴ፣ እኔ እሷን የማስተካከልበት መንገድ አስተካክላለሁኝ። አንቺ እንደውም አደይ አንቺ ተናገሪ አደይ። ለምንድን ዝም ያልሽው? ሁሉ ነገር ተናገሪ አለቻት ማለት ነው። ለምለምም ከዛ ሁሉን ነገር እኔ የማውቀው ነገር የለም ባርኮት እንዳንተ እኩል እየሰማሁት ነው እኮ ምንም ማውቀው ነገር የለም ስትል፣ ለምለም ደግሞ ስሚ አንቺ ከዚህ በኋላ ራስሽን አጎብዥ፣ በሚመጣብሽ ነገር ላይ ተናገሪ። አሁን እኮ እኔ እዚህ ቤት ውስጥ መጥቼ ይህን ነገር ባልናገርልሽ ኑሮ አንቺ ይህን ሁሉ ነገር አንቺ ጋር አድርገው እነሱ አንቺን ሌባ አሀግ አድርገሻል ብለው ሊያስይዙሽ ይችላሉ። እና ለምን ራስሽን አታጠነክሪም? ራስሽን ትንበይ የቤታችነት ሊሰማሽ አይገባም አለች እና መከረቻት ማለት ነው። ከዛ በኋላ እንግዲህ እንደዛ ብለው ደረጃ ላይም እያለቀሰች ሲያባብላት እና አይዞሽ እያለ ሲላት በቃ እኔ አልችልም ከዚህ በኋላ እኔ እኮ እዚህ ቤት ከመጣሁኑ ችግሩ ሁሉ የተፈጠረባቸው ስ አሁንም ፍቅር አዎ እሷ ልጅ እኮ አደይ የምትባል ሴትዮ እዚህ ቤት ከገባ ጀምሮ ችግር በችግር ነው ቤታችን የሆነው ስለዚህ አደይ እዚህ ቤት መውጣት አለባት ስትል ፍቅር ትናገራለች። ሆኖም ግን ምንም ነገር ባርኮ በአዴ በኩል መስማት አይፈልግም። እኔ አስተካክላታለሁ፣ አትጨነቂ፣ ሁሉን ነገር ችይ፣ እስከዛሬ ካሳለፍሽው አይበልጥም ሲል ይመክራታል። እሺ እያሉ እያወሩ ድንገት ደግሞ ለምለም ትመጣለች። ለምለም ስትደርስ እንግዲህ ምን ሆነሽ መጣሽ? ለምን ተመለሽ? ስትል በቃ ሊዲያ አባረረችኝ እኮ፣ ሊዲያ ከኤላ ጋር አጣላችኝ ስትል፣ ባርኮት ደግሞ ኤላ እዛ ናት እንደ ሊዲያ አለ። አዎ፣ ሊዲያ እዛ ነች አለችው አይ በቃ እባክህ ለተወሰነ ጊዜ የሚሄድበት የለኝም። ባርኮትም አውቀው አንተንና እሱን ኤላም ብቻ ነው ለተወሰነ ጊዜ እዚህ እንድቀመጥ ትፈቅድልኛለህ አለችው። እሱ ችግር የለም ትቀመጭ ያለች ግን እኔ ደግሞ ሂጂ አስረዳዋለሁኝ እና ትታረቃላችሁ ብሎ አለ። እባክህ አለች አደይ አስታርቀልኝ እስኪ እባክህ እንድትመለስ አድርግልኝ አለው። ሊዲያ ደግሞ አሁንም መጥፎነቷን ስለ እሷ እየነገረችው እንዴት እንደዚህ ታደርጋለች ውጭልኝ ሊዲያ እባክሹ ጭልኝና እረፍት ማገኘት ይፈልጋሉ፣ አሰሚኝም ውጭልኝ ብሎ ደግሞ ኤላ ደግሞ እሷን አስወጣት ማለት ነው። ከዛ ባርኮት ወደ እሱ እየሄደ መንገድ ላይ ተገናኙ እና ኤላ ቤት አለ አላት፣ ለሊዲያ አዎ አለ። ግን ማንንም ማናገር አይፈልግም አለ። እሱን ተይው፣ ግን እናንተ አንቺ እና ፍቅር የምታደርጉትን ነገር አታቆሙም በአዴ ላይ ያላችሁን ነገር እኛ ምንም ነገር የምናደርገው ነገር የለም። እኛ አሁን ሁሉም ሚኒስጥር እያወቅንባችሁ መተናት የምትጠነቀቁ ይገባል አለ። ከዛ እንግዲህ መንገድ ላይ ሄዳ ደግሞ ወይዘሮ ፍቅር ደግሞ እንትናን ይህንን ዳይመንድን እያናገረችው ነበር። እና መጣሽ፣ እንዲ ስሚ አላት። ያኛው ጓደኛው አደይን አንድ ነገር ብታስደርጊያት እኔ ነግሬሻለሁኝ፣ ወደሽ አንድ ነገር አንቺን እገልሻለሁ፣ አጠፋሻለሁ አላት። አንተ ዳይመንድ እየተስማማህ ነው ማለት ነው ሲትለው፣ ጠጋለች እና በጆሮ ሹክ ብላ ከዛ በፊት ከሰጠሁ ገንዘብ የበለጠ ጭማሪ ሰጠሃለሁኝ፣ ብቻንታ አጠናቅልኝ አለችው ማለት ነው። እውነቱን አደይ እንደሆነ መስክር ስትለው፣ ከዛ ምን አለችው? ከዛ ሄዳ ጉንጩን ሳም ስታደርገው አሁን ትክክለኛ መስመር ላይ መጣሽ አለን እና ዳይመንድም፣ እንግዲህ ለጊዜው ምን እውነተኛ ይመስክር አይመስክርም እስከምናይ ድረስ ፍቃደኛ ሆኖላት ሲሄድ፣ ቀጥ ብላ እቤት እየሮጠች ሄደች እና ለምለምና እንዲሁም አደይ ዴቭ ቁጭ ብለው እያወሩ እሷም እንግዲህ ለምለምም ለአደይ በቃ ጥሎኝ ሊሄድ ነው ወደ አባቱ፣ አባቱ ሌላ ሚስት አዘጋጁለት እኮ ሊያገባ ነው ስትላት፣ እንደያ ሁሉ ፍቅርሽ እንደማጣሁት ብለሽ ስታገኘ እንዴት ይሄ ነገር ይፈጠራል? ታውቂ የለ ከአባቱ በላይ እኮ ማንም የለም። አባቱን በጣም ነው የሚወደው እና የሚያከብረው። የእኔ ጠላት እንዲያውም የለ አባት ናቸው እያለች ሚስጥሯን ለአደይ ነግራታለች ማለት ነው። ከዛ በኋላ እንግዲህ እንትናም ሊዲያም ሄዳ ገባች እና አብረው እንደቆሙ ወይዘሮ ፍቅር ገባች። ሁላቸውም ግብም እንግዲህ ሊዲያ ስትገባ፣ እባካችሁ በሊዲያ አትቀይሟት፣ እኔ በእሷ ስም ይቅርታ ጠይቃችኋለሁ አለና ወደ ክፍል ሄዶ ሊዲያ ነይ ውጭና፣ አደይን ይቅርታ መጠየቅ አለብሽ እግሯ ስር ወድቀሽ አላት። ሙዚቃ የሞዘቀች ነበር አስቆማትና፣ ኧረ እባክህ ጭራሽ ከእግሯ ስር ቆም ወድቄ ነው ይቅርታ? ምን ይቅርታ ካላልሽ፣ ሁሉን ነገር ለአባቴ እነግርብሻለሁኝ አላት። ማለት ነው ለአባቴ እንዳትናገርብ፣ ለአባዬ የምትናገር ከሆነ ይቅርታ ጠይቃለሁ አለችና ወጣችና ዋና ወደ ውጭ በአደይ ለተፈጠረው ነገር ሁሉ ይቅርታ አድርጊልኝ ስትል ትነግራታለች። ስትላት እንግዲህ ጎንበስ ብለሽ ይቅርታ ጠይቂያት ሲላት፣ ኧረ በቃ ጠይቅ ተዋት፣ ማድረግ የማትፈልገውን ነገር አትጫናት አለች አደይ ማለት ነው። ከዛ በኋላ ይቅርታ ጠየቀቻት ማለት ነው። ባርኮት ደግሞ ኤላ ጋ ሂዶ እንዴት ይህን ታደርጋለህ? እሷ እኮ በጣም ተወድሃለ፣ አንተም ብዙ ነገር ታደርግላታለህ፣ ግን እሷ ምንም የምታውቀው ነገር የላትም። ይህን ነገር ያደረጉት ሊዲያ እና ፍቅር ስለሆኑ ሊዲያ እና ፍቅር ላይ ነው ትኩረታችንና፣ ይቅርታ ልትላት ወይ። እኔ እኮ ግን ጎድቻታለሁኝ ባርኩ፣ አሁን ከአሁን በኋላ እንዴት ይቅርታ ትለኛለች? ለምን ለምን ክፉ ነገር ተናግሬያት አለሁኝ። ኮኔ ኮ ለእሷ ቦታ ያለኝ ከአባቴ ቀጥል፣ ከአባቴም እንደውም ከአባቴ ቅድሚያ ለእሷ ነው እያልኳት ያሰብኳት እና እንዴት አሁን ይቅርታ ታደርግልኛለች ብለህ ታስባለህ? ችግር የለውም አሁን እናንሂድና አንድ ላይ ይቅርታ ተላታለህ። እሷ ለምለም እኮ ንጹህ ልጅ ናት፣ ይቅርታ ታደርግልሃለች አለና ለመነውና፣ ባርኮት ደግሞ ይዞት እንግዲህ ወደ ቤታቸው ሄደ ማለት ነው። አደይ እና ለምለም ደረጃ ላይ ቁጭ ብለው ፍቅር በምትምህርት ቤት ደረጃ እያሉ ሲማሩም በጣም ክፉ ሰው እንደነበረች እና ከኤላ ጋር ስታጣላት እንደነበረች ስትነግራት፣ እንደው እውነት ግን ክፉነት ነው ብለች ነው እኔ እኮ ልጅነት ይመስለኝ ነበረ ትላታለች። ሌዲ አደይ በፍጹም እሷ ክፉ ናት፣ ከዚህም በፊት ብዙ ነገር አድርጋኛለች፣ ስትታማክራታለች ይህንን እያሉ እያሉ ዲቪ እንግዲህ ሊዲያ እና እኮ እሷ ፍቅር ትንሽ ችግርን ስላልቀመሱ ነው እንጂ ችግርን ቢቀምሱ ኑሮ አርፎ ይቀመጡ ነበረ እያለ እንዳለ ኤላም እንግዲህ ገብቶ ይቅርታ እየጠየቀ እያለ ደመቀ ብቅ ሲል ደነገጠችና፣ ሊዲያ አደይ ደመቀ አለችው። ከዛ ይሄው ደመቀን ይዤላችሁ መጥቻለሁ፣ እውነታውን ይናገራል አለች። የተገዛው ደመቀ እንግዲህ እውነት ሊናገር ነው? እውነት አደይን ሊያስዋሽ ነው ወይንስ ምንድን ነው እያልን ሁላችን ሰፋፊነም ሰፍ ብለን እያየን ባርኮትም፣ ዳዊት፣ ድሪቪም ሁላቸውም በተሰበሰቡበት እንግዲህ ደመቀ ገብቷል ማለት ነው። እውነት ምንኛውን ሳይናገር እዚህ ላይ ተጠቃሏል ማለት ነው። ቀጣይ ላይ እንግዲህ እውነት አደይ ነች አደይ ነች ወሰደች ብሎ ይመሰክር ይሆን ወይንስ ምን ያደርግ ይሆን? እዚህ ጋር ተጠቃሏ። ስትከታተሉኝ ስለነበረ ከልብ አመሰግናለውኝ። መልካም ቆይታ ስለነበረ በጣም አመሰግናችኋለሁ። የዛሬው ቪዲዮ በዚህ ተጠናቋል።